እና አንፈልግ አንፈልግም ነበር። ግን ክቡታ አላችሁ ሰኩም ሐርቱ ለኩም ሴቶቻችሁ ለእናንተ እርሻ ናቸው። እኔም ነገር ባጣ አካል ጨምሮ ቢያሳጣኝ ኢየሱስ ሁል ጊዜ ለእኔ ይቸል። ይህ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርንን እንዳቃጠለ ደግሞ በጥይት ተገለዋል። ቀጥሎ ደግሞ ይሄን ግለሰብ እኮ የሚባለውን በተገኘበት ይገደል። አንድ ጥያቄ የነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልስደኛል። እስኪ ደክመን እስኪ ደክመን በደንብ እስኪ ደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች። አሁን ሰሞኑን ሰይጣን መግቢያ ነው የሚያጣው መግቢያ መድረሻ ለምን ሰው ሊፆም አላ። ሰላም ሰላም፣ የአሃዱ ሪያክት ተከታዮች እንደምንከረማችሁ? እኔ በጣም ደህና ነኝ። በዛሬ ዕለት እንግዲህ የምናያቸው አጫጭር ቪዲዮዎች አሉ። እነሱን ሪያክት በማድረግ እንጀምራለን። ይህ የመጀመሪያ ቪዲዮ ነውና ሁላችሁም ላይክ፣ ሸር፣ ሰብስክራይብ በማድረግ ልትተባበሩኝ ጠይቃለሁኝ። አሁን ቀጥታ እስኪ ወደ ቪዲዮዎች እንገባለን። የመጀመሪያ ቪዲዮ ይሄን ይመስላል፣ እስኪ እዩት። የነቢዩ መሐመድን ክብር የተዳፈረውን ግለሰብ ለፍርድ ለማቅረብ እንቅስቃሴ በመጀመሩ ሙስሊሙ ማህበረሰብ ውጤቱን በትዕግስት እንዲጠብቅ መጅሊሱ አሳሰበ። የነቢዩ መሐመድን ክብር የተዳፈረው ግለሰብ በህግ ቁጥጥር ስር እንዲውል በትኩረት እየተሰራ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ አስታውቋል። መግለጫውን የሰጡት የጠቅላይ ምክር ቤቱ ፕሬዚዳንት ሼክ ሀጂ ኢብራሂም ቱፋ፣ ነቢዩ መሐመድ ከህይወታችን በላይ ውድ ናቸው ያሉ ሲሆን የእሳቸውን ክብር ለመንካ የሚጥሩ አንዳንድ ግለሰቦችን መንግስት በአስቸኳይ ለህግ እንዲያቀርባቸውም ጥሪ አቅርበዋል። ነቢያችን ሰለላሁ ዓለይህ ወሰለም ከሁሉም በላይ ከማንም በላይ ከራሳችንን በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍስያችን በላይ ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍስያችን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን የምናደርገው ነገር ብኖር እንዲህ ያለ ተንኳሾችን የምናቀርበው ለህግና ለህግ ነው። ህግ ባለበት ሀገር በህግ ነው የምናቀርበው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ግለሰብንና ተቋምን ለይቶ የሚረዳ በመሆኑ የተፈጸመው ትንኮሳ ከሃይማኖት ተቋማት ጋር ያለንን መልካም ግንኙነት አያሻክረውም፣ ያሉት እንዲህ ያለ ትንኮሳ የምፈጥሩ ሃይማኖትን ወክሮ አይደለም፣ ተቋማቱን ወክሮ አይደለም፣ ተቋማቱን ልቦ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም፣ የግል ትንኮሳ ነው። እንግዲህ እንዳያችሁት ነው፣ በጣም የሚገርም ነው። ወንድማችን እፎይ ላይ የተነሳ በሙስሊሞች ወገኖቻችን ላይ ለፍርድ እንዲቀርብ የሚባል ነገር አለና፣ እንጃ ምን እፎይ ምን እንዳጠፋ አላውቅም። የራሳችን መጽሐፍ ገልጦ ከመናገር ውጭ የተናገሩ ነገር እንደሌለ አውቃለሁ። ግን ይህን ያክል ማካበድም አስፈላጊ አልነበረም ብዬ አስባለሁ። እስኪ ይህኛውን ቪዲዮ ደግሞ አይተን እንመለስ ምን እንደተባለ እንዳያችሁት ነው እንግዲህ የሚገርም ነው። በወንድማችን ማርቺን ፎይ ላይ እንግዲህ ምንም ያልተነሳ ፍጥረት የለም። እንግዲህ በሱ ላይ ነው እንግዲህ ይሳቃል፣ ይገደል፣ ወይ ደግሞ ይፈላጥ፣ ይቆረጥ የሚባል ነገር በአደባባይ ላይ ወጥተው እንደዚህ አይነት ነገር እያደረጉ ይገኛል። ስለዚህ ይህን ነገር ማቆም እንደሚገባቸው ማስጠንቀቅ ምንርብን ይመስለኛል። እስኪ ቀጣይ ቪዲዮ ደግሞ አይተን እንመለስ። ይሄ ግለሰብ እንግዲህ ቁርኣንን ያቃጠለ ሰውዬ ነው። ቁርኣንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎ የሚባለውን በተገኘበት ይገደል። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናል። ወዳጅ እፎይ፣ እኮ አንተ የምታምንበትን መጽሐፍ ነገር ግን አንብበኸው የማታቅ ጭራሽ አስበኸውም የማታቅ የተደበቀ ጉድ አምጥቶ አነበበልህ እንጂ ከእርሱ አንዳች ነገር የጨመረው ነገር የለም። ቁራን አላቃጠለም። ቁራን አልተሳደበም። ነገር ግን በመጽሐፈህ አንተ በምታምነው መጽሐፍ የተጻፈውን ነው እያመጣ ያስነበበህ፣ ያስተማረህ፣ ያስተዋወቀህ እንጂ ምንም አይነት ጥፋት አላብጠፋም። ስለዚህ ይገደል ምናምን የምትለው ነገር ራሱ ወንጀል ነው አንተን ያስገድልሃል። ብታስብበት ይሻላል። ለወንድማችን በሁኔቱ ቃሊዮት ያሰማልን። እፏ ላይ እንግዲህ ያክል ግድያና ቅስቀሳ ማድረግ ያክል መጥፎ እንደሆነ ማወቅ ይቻላል። እና ደግሞ ይሄ ልጅ ምንድን ነው ያለው? እንደዚህ መነገር የሌለበትም። እንደዚህ ራሱ አንተን ራሱ ይገደል ብቻ በማለት ራሱ ያስጠየቅሀን እያለ ነው እና ያለው። ለወንድማችን በድጋሚ ቃሊዮት ያሰማልን። ለቀጣዩ ቪዲዮ ደግሞ እንግዲህ ቲክቶክ ላይ በደንብ የምናውቀው ወንድማችን ታኩር የጠየቀው ጥያቄ አለ። እስኪ የሱን ጥያቄና ምላሹን ደግሞ አብረን የምንሰማ ይሆናል። እስኪ ወደ ቪዲዮ እንግባ። አንድ ጥያቄ የነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወስደኝም። ጠይቅ። የውድ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ነው አህለል ፈትራ ናቸው። አህለል ፈትራ ማለትን ማለት ነው ኩር እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሄ ሙስሊም 23 ላይ አባት ያለ መልክተኛ አባት የት ነው ያለው ሲል አባቴ ጀሐነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሏል፣ አንተን ማለት ነው። ነገር ግን የመሐመድ አባት ጀሐነም ውስጥ ነው ያለው ያለምንም አከራካሪ ራሱ መሐመድ ጃሃንም ውስጥ እሳት ውስጥ ነው ብሎ መልሷል ጣዖት አምላኪ ነበረ አብደላ የመሐመድ አባት አብደላ ጣዖት አምላኪ ነበረ ለጣዖት ይገዛ ነበረ አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው አብደላ ማለት ይህ ማለት ከስሙ የምንረዳው ደግሞ አብደላ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው ምክንያቱም የስሙ ትርጓሜ ምንድን ነው የአላህ ባሪያ የሚል ነው ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር ለጣዖታት ይገዛ ነበረ። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከሙሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። ለእህታችን ቃል ያሰማልን። እስኪ ደግሞ በነካ እጅሽ ናቶስ በየት ነው ያለችው የሚለውን ሀሳብ ደግሞ በኮሜንት ላስቀምጥላት ነበር። ምን እንደመለሰች ደግሞ አብረን እስኪንየው እናቱ አሚናም ኦፍኮርስ ጀሃነም ናት። ምክንያቱም ከዚ ሀዲስ ላይ እንደምንረዳው በሳሒ ሙስሊም 976 ላይ አቡ ሁረይራ የዘገበው ሀዲስ ነው። አለመልክተኛ የእናቱ መቃብር ጎበኘና አለቀሰ ሌሎችም በእንባ እየተዘዋወሩ ይንቀሳቀሳሉና እንዲያሉ ለእሷ ምህረትን ልለምንላት ከጌታዊ ፍቃድ ጠየኩኝ። ማን ነው የሚለው? መሐመድ እንግዲህ ለእናቱ ምህረትን እየለመነ ነው። ምህረት የሚለምንላት ለምንድን ነው ከተባለ ምክንያቱም ጀሃነም ስላለች ነው። ምህረትን ልለምንላት ከጌታዊ ፍቃድ ጠየኩኝ፣ ግን አልተሰጠኝም ምህረት እንዲሰጣት ለእናቱ ለምኖ አላህ አልሰማውም ማለት ነው። አስቡት! የማደጎ ልጁን ሚስት ወዶ የመሐመድን የልብ ፍላጎት አውቆ የሰው ሚስት አፋቶ ያጋባ አላህ ለእናቴን ማርልኝ ብሎ ምህረትን ሲለምን ግን አይሰማም በሚያሳዝን ሁኔታ ማለት ነው። በሚያሳዝን ሁኔታ ለእሷ ምህረት ልለምንላት ከጌታ ፍቃድ ጠየኩኝ ግን አልተሰጠኝም፣ እና መቃብሯን እንድጎበኝ ፍቃድ ጠየኩኝና ተፈቀደልኝ። ስለዚህ መቃብሮችን ጎበኘው ይህ ሞትን የሚያስታውስ ነውና አለ። እንግዲህ ምንን ጠይቆ ተከለከለ? ምህረትን። ምህረት የጠየቀው ለምንድን ነው ከተባለ እና እናቱ አሚና ጀሃንም ውስጥ ስላለች ነው። ነገር ግን አልተፈቀደለትም፣ ምህረት እንዲሰጣት አልተፈቀደም፣ አላህ አልፈቀደለትም ነገር ግን መቃብሯን እንዲጎበኝ የተፈቀደለት ማለት ነው። የመሐመድም እናት ጀሐነም እንዳለች ግልጽ ነው። አሚናም ጀሐነም እንዳለች ግልጽ ነው። በጣም በሚያሳዝን ሁኔታ መሐመድ ራሱ የት እንደሚሄድ እኮ አያውቅም። ሰሒ አልቡኻሪ ቮሊዩም ሁለት ቡክ 23 334 ላይ ሐሪስ ቢን ዛይድ ቢን ሳቢት እንደዘገበው ይላል። ከነቢዩ ጋር የትብብር ኪዳን ካደረጉት ከአንሳር ጎሳ የሆነችው የአልአላ እናት እንዲህ አለችኝ፣ ስደተኞች በእኛ መካከል በእጣ ተከፋፍ ለእኛም ኡስማን ቢን ማዙን ደረሰን። እኛም በቤታችን አብሮን እንዲኖር አደረግን። ከዛ ሞተ፣ ካስከተለበት ብርቱ በሽታ ተሰቃየ። እንደ ሞተም አጠብ ነው እና፣ በራሱ ልብስ ከፈነው ሸፈን ነው ማለት ነው። የአላ መልክተኛ መጡ። እኔ እንዲያልኩ ኦ አቡ ሳይብ፣ አላህ ይራራለ እርሱ በክብር የሚቀበልህ እንደሚቀበልህ እርግጠኛ ነኝ። ነብዩም እንዲያሉ እንግዲህ ይሄ የሞተውን ሰው አላህ በክብር እንደሚቀበልህ እርግጠኛ ነኝ አለች። ከዛ ምን አለ ሙሐመድ ነብዩም እንዲያሉ አላህ በክብር እንደሚቀበለው እንዴት አወቅሽ? እኔም አባቴ ስለ እርሱ ቤዛ ይሁን የአላህ መልክተኛ ሆይ ታዲያ አላህ በክብር የሚሰጠው ለማን ነው ብለው ጠየቁት ማለት ነው አልኳቸው። ነቢዩም ምንም ችግር የለውም ሞት ወደ እርሱ መጥቷል፣ እኔም መልካሙን እመኝለታለሁ። ነገር ግን እኔ የእርሱ መልእክተኛ ሆኜ ሳለሁ በእኔ ላይ ምን እንደሚደረግ እንኳን አላውቅም። በአላህ ከሞት በኋላ ስለ ማንም መዳን በፍጹም ማረጋገጫ የለኝም። እኔ የእሱ መልእክተኛ ሆኜ ሳለ ከሞት በኋላ በእኔ ላይ ምን እንደሚደረግ አላውቅም። ስለ ማንም ሰው መዳን ማረጋገጫ የለኝም። ለራሱ ማረጋገጫ የሌለው ነው እናንተንም ኑ እያለ እንትን የሚላችሁ ማለት ነው። ስለ ማናችሁ መዳን ማረጋገጫ የለኝም አለ። ጳውሎስ ግን እንደዚህ ነበር ያስተማሩ። ጳውሎስ እንደዚህ ነው ያስተማሩ ሁለተኛ ጢሞቴዎስ ምዕራፍ አራት ላይ ከተመለከታችሁ ለጢሞቴዎስ ምን እያለው ነው የሚናገረው በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። ወደ ጌታ የሚደርስ ወደሚናፍቀው ጌታ ሊሄድ ነው ቅዱስ ጳውሎስ የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል ደግሞ መገለጡን ለሚወዱ ሁሉ ሁሉ እንጂ ለእኔ ብቻ አይደለም አለ ቅዱስ ጳውሎስ ይህን የጽድቅ አክሊል እኔ ብቻ አይደለም የምቀበለው መገለጡን ለሚወዱ ሁሉ ይህ የጽድቅ አክሊል ሽልማት አላቸው ብሎ ቅዱስ ጳውሎስ እንደዚህ ይናገራል እንጂ ስለማንም ማን መዳን ማረጋገጫ የለኝም አላለም ቅዱስ ጳውሎስ ወይም የሚሄድበት ጊዜ ደርሷል ወደ ጌታ ሊሄድ ነው እያለ ነው ቅዱስ ጳውሎስ የሚናገረው እንጂ እኔ ከሞት በኋላ ምን እንደሚደረግብኝ አላውቅም ስለማናችሁ ማረጋገጫ የለኝም አላለንም። ቅዱስ ጳውሎስ ምንድን ያለን? ይህን መገለጡ ለሚወዱ ሁሉ ይህ የጽድቅ አክሊል አላቸው ነው እያለ የተናገረው። ምን አለ? ወደፊት የጽድቅ አክሊል ተዘጋጅቶልኛል። ለምን? ቅዱስ ጳውሎስ ያስተማረው ትምህርት የድኅነት ትምህርት እንደሆነ እርግጠኛ ስለሆነ ማለት ነው ለስጋው የተገዛ ሐዋርያ ስላልሆነ ኦኬ ራሱን ለእግዚአብሔር ወንጌል አሳልፎ የሰጠ ሐዋርያ ስለሆነ የጽድቅ አክሊል እንደሚሸለም እንኳን ቅዱስ ጳውሎስ እርግጠኛ ሆኖ ነው ሲናገር የምንመለከተው ምን አለ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል ደግሞ መገለጡን ለሚወዱት ሁል እንጂ ለእኔ ብቻ አይደለም መሐመድ ግን ምን አለ ምንድን ያለው እኔ አላ መልእክተኛ ሆኜ ሳለ ከሞት በኋላ በእኔ ላይ ምን እንደሚደረግ አላውቅም ኦኬ ስለማንም መዳን በፍጹም ማረጋገጫ የለኝም ነው ያለው። መሐመድ ለእናቱ ምህረትን ለምኖ ምህረትን ያላገኘ ለራሱ መሄጃውን እንኳን የማያቅ ይህንን አካል ነው ለዓለም እዝነት ተላከ እያላችሁ ደዕዋ የምታደርጉት እና ሰዎችን ወደ እንደዚህ አይነት ጨለማ ህይወት ለመጨመር የምትጣጣሩት ሙስሊም ወገኖቻችን በእውነት መድኃታችን ቃልት ያሰማልን። የሚገርም ንግግር ነው የተናገረችው። ከእናንተ መጽሐፍ ደግሞ ከእኛም ከመጽሐፍ ቅዱስም ደግሞ አጣቅሳ የመለሰችው መልስ ነው እና እንግዲህ ወንድሞች፣ እናቶች፣ ሙስሊሞችም ክርስቲያኖችም ይህን ነገር በመስማት እንድትማሩበት ጠይቃለሁኝ። እስኪ ደግሞ ቀጣይ ቪዲዮ እንየው። ንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ፣ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ፣ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው ይኖር። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድነው ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የናንተን ሀዲስ እንግለጠው አሉና፣ አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበሉ። ለምን ተነበበ? ለምን ተገለጠ። ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር ይችላሉ። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። እንግዲህ መምህራችን ዘመድኩን እውነት ነው ትክክል ነው ከዚህ በፊት እንግዲህ እነሱ በጣም ብዙ የሚያነሱ ጥያቄዎች ነበሩ በእኛ በኦርቶዶክስ ተዋህዶ ክርስቲያን ላይ ከራሳችሁ አምጥተው የሚፈጥሩ ጥያቄ ነበርና ያን ሲጠይቁን የከረሙት እነሱ ይኖሩትና ያን ጥያቄ እየጠየቁ ኑሮ አሁን ደግሞ የነሱ መጽሐፍ ደግሞ ሲነካባቸው ይሄን ያክል ያዙ ይልቀቁማ ያክል ጥሩ አይደለም ብዬ አስባለሁኝ ቀጣይ ቪዲዮ ደግሞ የሚገርማችሁ በላይቭ ሴሽን ላይ ወንድማችን ይና አንድ ሙስሊም ወንድማችን በዜማ ያዜሙትን ምዕራፍ አሳያችኋለሁ። እስኪ አብረን እንከታተለው። ዜማ ተረጉማለሁ። ታላቁ አድርግልኝ። አሁን ያለውን በዜማ ልተርጉመው። እሺ፣ አማርኛ በደንብ ብልችል ቀስቀስ ብላ አውራ። እሺ፣ እንስማማ አንተ አረብኛውን በዜማ በለው፣ እኔ ደግሞ አማርኛውን በዜማ ላለው። ተከትዬ አረብኛውን በለው አንዴ በዜማ ሲ ኒሳኡኩም ሐርቱን ለኩም ሴቶቻችሁ ለእናንተ እርሻ ናቸው ፈቱ ሀርሰኩም እና ሽዕቱም እርሻችሁን በፈለጋችሁት ሁኔታ እረሱ ድረሱ፣ አይደለም። እዚ ይል ተርር እርሻችሁን በፈለጋችሁት ሁኔታ ድረሱ፣ አይደለምና እምነታችሁን ለመስበክ ሌላ እምነት እሺ እንደገና፣ እሺ ይሁን። እያነበብኩት እኮ ነው። በስርዓት ተርጉም። አረብኛውን በትክክል አላልከውም። በዜማ በዜማ በለው። በትክክል ይህ እንዴት ነው ያልከው? አልችልም ማለት ነው። እስቲ በትክክል በለው አንተ አረብኛውን። ከዛ አታቋርጠኝ እኔ ዜማ እኛ ኢባዳ አደለም እኮ ዜማ ዜማ፣ በቃ ከፈለገ በዜማ ይበለዋል፣ ከፈለገ በዜማ ይበለው፣ ምንም ችግር የለውም። እንደገና ቁርአን ለመጫወት ነው የፈለገው። አታስጨንቀው። ሳሚር አህመድ በሶማለኛ ነው ትርጉሙ የተማርኩት። እርሻ ናቸው። ከርሶላችሁ ምን ማለት ነው? ምን ማለት ነው አውቃለሁ። እዚያ ላይ ትክክል ነው፣ ግን በኋላ ላይ አሳሳተው። እሺ፣ ይሄ አያት ለምን እንደወረደ ታቃለ? ለምን ነበር የወረደው? ሰበቡ ምንድን ነው? ለዚህ ማይውረድ ሰበቡ ንዙል ሰበብ ንዙሉ ምን ነበር? አላውቀውም። እሺ፣ እኔ ልንገርህ። የዚህ ለማዎች እንጠይቃለሁ። አዎ ሄደህ ጠይቃቸው፣ የዚህ ሰው አትበለኝ። ሄደህ ጠይቅና ከዛ በኋላ ሀ ጅብሪል ያለው ልክ ነበር ትላለህ። በኋላ የዚህ ሰበብ ምን ሆነ መሰለህ? አንዲህ አንሳሪ ሴት ወንድ ታገባ። በጣም ይገርማን። ይህን እንግዲህ መግለጽም አይቻልም። ዝም ብሎም ስለምንረዳው ማለት ነው። ቀጣዩን እስኪ ደግሞ አንድ ሙስሊም ወንድማችን ወደ ክርስትና የመጣበትን መንገዱን እስኪ ለማየት እንሞክር። ስሜ መሐመድ አበባ እባላለሁ። ያው ከስሜ እንደምትረዱት ከስልምና ነው የመጣሁት። እንግዲህ በስልምና ውስጥ ረጅም ዓመት አሳልፍ ያለው ከተወለድኩባት ቀን ጀምሮ እስከ 26 ዓመቴ በስልምና ውስጥ ነው ያሳለፍኩት። ሶስተኛ ዓመት የአዲስ አበባ ዩኒቨርሲቲ ትምህርቴን እስከምጨረስ ድረስ ሙስሊም ነበርኩ። ከቤተሰቤ ውስጥ የመጀመሪያው ክርስቲያን እኔ ነኝ። ቀጣይ ደግሞ ወንድሜ አኗር አበባ ይባላል። እሱ ነው ቀጣይ የሆነው። መጽሐፍቶችን ወሰድኩ ሐዲሶችን የተጻፉ በአማርኛ በእንግሊዝኛ የተጻፉ ቁርኣኑን በአማርኛ የተወሰነ ማየት ስጀምር የጠበቅኩት ነገር አላጋጠመኝም። መሐመድን በጣም ነበር የምወደው፣ ግን ምን አድርጎን የወደደው የሚለው ነገር ጠይቀኝ አእምሮ ላይ የሚመጣ ነገር የለም። ከሰዎችም ከጋኒኖችም ብዙዎችን በእርግጥ ለገሀነም ፈጠርን ይላል ኦኬ ስለዚህ፣ ብዙዎችን ለገሃነብ ከፈጠረ ከገሃነብ ከተፈጠሩት መካከል እኔ አለመሆኔን በምን አውቃለሁ? በሻን ኖሮ ለነፍስ ቅንነቷን እምነቷን በሰጠናት ነበር። ነገር ግን ከጅኒዎችም ከሰዎችም ብዙዎችን የተሰበሰበ ሆነው ገሃነብን እሞላለሁ በማለት ቃሎተን ተረጋግጧል ይላል ቁርአን። ላይ ነው ቁርአን ላይ ሱራ 32 ቁጥር 13 ላይ ስለዚህ ለገሃነብ ከፈጠራቸው ለገሃነብ ቃል ኪዳን በመግባቱ ምክንያት ሰዎችን የማይመራ ከሆነ መምራት የማይፈልግ ከሆነ እንዴት ነው እኔ ሙስሊም ሆኜ ልቀጥል የሚችለው? ወንድማችን እግዚአብሔር አምላክ በዚህች ሃይማኖት አጸንቶ ያኖርልን። ቀጣይም ቪዲዮ እስኪ ደግሞ አለ ከዚሁ የሚቀጥል ቪዲዮ አለና እስኪ ይህን አይተን እንመለስ። ምንም ነገር ባጣ አካሌንም ጨምሮ ቢያሳጣኝ ዓይኔንም ግሬንም ሁለነገሬንም ቢያሳጣኝ ኢየሱስ ሁል ጊዜ ለእኔ ቸር። ምኑ እንደገባኝ ገባኝ፣ ልንገር መጀመሪያ የገባኝ አምላክ እንፈልም፣ የገባኝ መጀመሪያ የገባኝ የመወደድ ልክ፣ አንድ ሰው ለማዳን ቢሞት ቢጠፋ ለማያጎለው በህይወት ኑሮ ለማይጠቅመው እሱን ለመተካት ሚሊዮን መሐመዶችን መፍጠር ሲችል አምላክ በሰውነት ተገልጦ ምድር ላይ መጥቶ በጥፊ እስከሚመታ ኃጢአቱን እስከሚሸከም ድረስ እንዴት ይህን ያክል ሊወድ ይችላል? ለምሳሌ ሙስሊሞች መጥተው ብዙ ጊዜ ካካ የሚል አምላክ ነው የምታመልከው? ሲሉ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወድልኝ። አንደኛ የአምላክነት መመዘኛ እንዴት ይሆናል? ስለበላ ስለጠጣ አምላክ አይሆንም ካልክ እና ስላልበላ እና ስላልጠጣ አምላክ ይሆናል ካልክ፣ ጨረቃ አትበላ። ጨረቃን የሚያመልኩ ሰዎች አሉ። እንግዲህ እንዳያችሁት ነው። በድጋሚ ይህን ወንድማችን እግዚአብሔር አምላክ በቸርነቱ ወደ ክርስትና አምጥቶልናና በቤቱ ያጽናልን ነው የምለው። ይህን ያክል ካየን ወደኛ ወደ ኦርቶዶክስ ተዋሕዶ ሃይማኖት እንምጣና በአሁኑ ሰዓት እንግዲህ እንደምናውቀው አብይ ጾም ነው። ከአብይ ጾም ደግሞ አሁን አራተኛ ሳምንት ማን ነው መጻጉ ያው እንግዲህ ከነገ ወዲያ ደብረዘይት ይገባልና በአሁኑ ሰዓት ግን እየጾምን ነው የሚለውን ነገር እስኪ በ በመምህሮቻችን የተተላለፈ መልእክት አለና ይህ ነገር እስኪ እንደው ከልብ እናዳምጠው በጣም ወጥ እየሆን ይመስለኛል በአሁኑ ሰዓትና እንዴት እየጾምን እንዳለ የሚገልጽ ነገር ነውና፣ እስኪ በደንብ እውነት፣ በጣም ደስ የሚል መልእክት አለውና፣ እስኪ ይህን ነገር አይተን እንመለስ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ፣ ለምን ሰው ሁሉ ይጾማላ። ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳ። አሁን ብዙ ሰው እንኳን አደረሳችሁ የሚባባለው ጾም ሲገባ ነው ሲወጣ ነው? እውነቱን እውነቱን እንነጋገር ግድ የላችሁ እንደው ፈገግ ብሎ እንኳን አደረሰሽ የሚለው መቼ ነው? ጾም ሲወጣ። እንዲህ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ። ብለን ለምግብ ያለን ፍቅር ለጾም ቢኖረን እኮ እናድርግ ነበር፣ እውነት እናድርግ ነበር፣ እንሰወር ነበር፣ እንበቃ ነበር። ጾምን አልተረዳናትም ማለት ነው። የንስሐ መዝሙር እንሰማለን፣ በገና እንሰማለን። መንፈስ ቅዱስ የቀረበው ሰው የበገና መዝሙር ደስ ይለዋል። መንፈስ ቅዱስ የራቀውስ ምን ነው ቀዘቀዘ፣ ሞቅ አርጉት እንጂ። ነው የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገዋል። ለምን አቃተኝ ጌታ? ወይ ሰብኬ መመለስ አጥምቄ መፈወስ ለምን አቃተኝ ፍሬ ማፍራት ለምን አቃተኝ? ለብቻ የመጠየቅ አለብኝ ክርስቶስ። አቤት አሁን እኔ የቤተ ክርስቲያን አስተዳዳሪ ብሆን እንዲህ እንዲህ ያደርግ ነበረ። እንደ አሁን ምን አለ እንዲህ ያደርግ ጳጳስ ብሆን አሁን እኔ እንዲህ ነበር ማረግ ስለዚህ ጌታ በልቶልናል፣ አንበላም። ለምን? አይ ጌታ እንቅልፍ ተኝቷል። አልተኛ ተኝቷል፣ አይደለ እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት ምግቧን ብቻ ነው እንደ መርጠው። ጌታ በልቶልኛል፣ ጾሞልኛል። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠርኛል የሚበልጠን ትጠራዋለች፣ ክርስቶስ ስሙን ታቦቷ ላይ ጽፋት ትሰግድለታለች። ይሄ ብቻ ግን አልበቃትም። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል ትጾማለች። ጸልየዋል ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት። ቤተክርስቲያን አንዴ ፍቅር በፍቅር ሆነን ብለን አገር ያዝ እንላል፣ አንዴ ደግሞ እርስ በርስ እንጋደላል፣ አንዴ ወደ ውሃ አንዴ ወደ ሳት የሚጥላት እችን አገር ምንድን ነው? መቼ ነው የሚቆመው? የዚች ሀገር ደም ያቺ ሴት አስራ ሁለት ዓመት ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን አለ። የኢትዮጵያ ደም ስንት ዓመት ፈሰሰ ነው ማለት። የሀገራችን ደም መቼ ነው የሚቆመው? የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋሳው ታር ይላሉ አባቶቻችን፣ በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ ነው። በአብይ ጾም ያልበረታ መቼም አትበረታ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስ ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚትጾመው? አንተ ክርስቲያን አደለ? ቤተክርስቲያን ሁሌ ትሳለም የለም ትጸልይ የለ ታስቀድስ የለ ትቆርብ የለ ለምን ይርባሃል? እስቲ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ይሄ የሰይጣን አስተሳሰብ። እኛ ራበንም፣ ጠማንም፣ አጣንም፣ አገኘንም የማን ልጆች ነን? የእግዚአብሔር ልጆች። እስከ ዘጠኝ እንጾማለን። ስጋን በላ የሰው ስጋ ግን እንበላ፣ ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አደለም ብለን እናማለን። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠይቃለ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? እንግዲህ በጣም ደስ የሚል ነው ትምህርቱ። ለመምህራችን ለዲያቆን ሄኖክ ኃይሌ እግዚአብሔር አምላክ ቃሉን ያሰማልን። በጣም የሚገርም ሀሳብ ነው። በአብይ ጾም ምን አይነት ጾም እንደምንጾም ሁላችንም ስለምናውቀው እን ከዚህ በኋላ ያለፈው አልፏም፣ ግን ቢያንስ እንደው በዚህ ትምህርት እንኳን ያለፈው ጊዜያችን በንስ ተመልሰን ከዚህ በኋላ ላይ የሚመጡት ግዜያቶች ደግሞ በደንብ እንድንጾም እና እግዚአብሔር አምላክን ደስ እንድናሰኝ የሁላችንም ግዴታ ነው እና ሁላችንም እንበርታ፣ እንጠክር። የመጨረሻ ቪዲዮ አለ። እሱን ደግሞ አሁንም በመምህራችን በዲያቆን ብርሃኑ አድማስ የተነገረ ንግግር ነው እና ይህን ሰምተን እስኪ ቪዲዮአችንን እንጨርሳለን። እስኪ ደክመን እስኪ ደክመን በደንብ እስኪ ደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች ላብላብ እስከሚለን ላብላብ እስከሚለን ልንገራችሁ፣ ከዚያ በኋላ ልቡናችሁ መስተካከል ይጀምራል። ይገርማችኋል፣ መራራት እንጀምራለን። ህሊና ራሱ ለእግዚአብሔር ቃል የተከፈተ ይሆናል። ሰውነት በጾም መቀጣት አለበት እና የቤት ቅናት በእውነት ያቃጥላል። የክርስቲያኖች ሰውነት የዝሙት ማደሪያ ሲሆን የቅሚያ የዝርፊያ የስድብ የሳቅ የስላቅ የተራ ነገር የርኩሰት አቤት! የምንናገረው ነገር ሲያስጠላ የምናስበው ነገር ሲያሳፍር፣ ቤተ መቅደሱ ሰውነታችን ሳየው ክርስቶስ ህሊናችን ሳይው ከመቆሸሹ የተነሳ በእውነት ክርስቶስ እንዴት ያዘንበኛ። በሁላችን እንዴት እናሳፍራለን፣ እንዴት እናሳዝናለን። በእውነት መስተካከያው ጾም ነው። ዋናው ነገር ክርስቲያኖች፣ ጾም ብዙ ስሜቶችን እልም ነው የሚያደርጋት። ልንገራች ይህን የዝሙቱን የቅናቱን አብዛኛውን ነገር የደነደነ ልብ የሚስተካከለው በጾም ነው። ልንገራችሁ እስኪደክመን ድረስ በደንብ አድርገን መጾም ከቻልን ልቡናችን ይብረከረካል፣ ጉልበታችን ይብረከረካል። ያን ጊዜ በቀላሉ እግዚአብሔርን እንሰማዋለን። ብንጸልይ ይሰማናል፣ እንባችን ይመጣል። አሁን እያነባን መጸለይ እኳ እንችልም። እንኳን ቅዳሴ ላይ ቅዳሴ ላይ አሁን ቅድም እንዳልኩት ነው። ውጭ የምታስቀድሱት እግዚአብሔር ብርታቱን ይስጣችሁ። በእውነቱ ለምንድን ነው ብርታቱን ይስታችሁ ምለው ገበያ አድርገነዋል። እንቅስቃሴ ነው፣ ወዲያ ወዲህ ነው። ምንም መሰብሰብ አይቻልም። እንዴት እንደምንጸድቅ እግዚአብሔር በልማድ ይህን ስላደረግነው ምንጸድቅ አይምስላችሁ። ልንገራችሁ፣ አንጸድቅም። ካልተስተካከልን አንጸድቅም። ካልተመለስን አንጸድቅም። እግዚአብሔር ይሉይታ አያውቅ ምናምን አያውቅ። የእውነት ጻድቅ ፈራጅ ነው ክርስቶስ። ልንገራችሁ በሽንገላ ምንም የሚሆን ነገር የለም። በማስመሰል በፕሮቶኮል በሳ አይደለም። ልብ ልብ የሰውነት ቤተ መቅደስ ለእግዚአብሔር ካልተጸጠ ምንም ትርፉ ድካም። ክርስቲያኖች እግዚአብሔር መስተካከልን ይስጠን። ለአባታችን ለመምህራችን ለዲያቆን ብርሃኑ አድማስ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በጣም የሚገርምና የሚደንቅ ትምህርት ነው። በአሁኑ ሰዓት እየጾምን ያለን ሰዎች ራሳችንን ወደ ውስጣችን ገብተን ማየት ይጠበቅብናል ብዬ አስባለሁ። ምክንያቱም በአሁኑ ሰዓት እየተፈጠሩ ያሉ ነገሮች በጣም እየሰፉ ነውና፣ ማለት በጣም ሰው ወደ ራሱ ወደ ውስጥ ገብቶ እንዲያይ የሚያደርጉ ነገሮች ናቸውና፣ መጀመሪያ ራሳችንን እናስተካከል። ወደ ውስጥ ገብተን በንሳ እንድንመላለስ ይሁን መጀመሪያ። ከዛ በኋላ ደግሞ በብርሃኑ ማየት እንችላለን። ከዛ በኋላ ደግሞ ወደ ጥሩ ህይወት እንመጣለን ማለት ነው። እንግዲህ ለዛሬ አስኳቸው ቪዲዮ እኒህ ናቸው። በጣም ጠቃሚና አስተማሪ እንደሆኑ አልጠራጠርም። በቀጣይ ቪዲዮ እንግዲህ በወቅታዊ ና አዳዲስ ነገሮች ይዤ እንመጣለን እስከዚያ ድረስ ግን ይህ ቻናል ደግሞ አሀዱ ሪያክት ስለሆነ ይህ ደግሞ የመጀመሪያ ቪዲዮ እንደሆነ የመጠን ደግሞ ላይክ ሼር ሰብስክራይብ በማድረግ እንድታበረቱኝ ይጠይቃለሁ በቀጣይ እስከምንገናኝ ድረስ ሰላም እግዚአብሔር ከእናንተም ከኛም ጋር ይሁን ሰላም እንገናኝ